አንቺ ምንም ያደረግሽው ነገር የለም። ከመጀመሪያውም እሷ ነግራኝ ነበረ፣ አንተን ካጣች መኖር እንደማትችል፣ ፍቅሯን እንዳላ ደፈረስባት አስጠነቅቃኝ ነበረ። እኔ ግን ያው አደፈረስኩባት። ጽናቴ፣ በፈጠረሽ እንደዚህ አትሁኝ። የእኔና እሷ ፍቅር እኮ ካበቃለት ቆይታል። አንቺ ምንም አላደረግሽ ቢሆንም፣ እኔ እንደዚህ ሆና ሳያት በጣም ነው የከፋኝ ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ተወዳጁ ጽናት ድራማ ክፍል አርባ ሰባትን ይዤላችሁ መጥቻለው። ውድ ቤተሰቦቼ ቪዲዮን ተወደዳችሁት፣ እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይዘነጋ እያልኩኝ ቀጥታ ወደ ቪዲዮ አልፋለው። መግቢያው ላይ እንደምናየው ቤቴ በኪራ ፍቅር አብዳ ትገኛለች። የጽናትና የኪራ ፍቅርም አለም ልሞ እንደገና ተመልሶ እምር ያለ ፍቅር እያሳዩ ነው። በጣም ደስ ይላል። በአንድ መልኩም ደግሞ የቤቲ ማበድ በጣም ያሳዝናል። ናሆምና እምሩም ደግሞ የቤቲና የኪራ የኪራና የጽናት ፍቅር አስቀናን ብለው እንግዲህ የራሳቸውን ፍቅር ሊመሰርቱ ተዘጋጅተው ይገኛሉ። ውድ ቤተሰቦቼ እያንዳንዱን ነገር አብረን የምናይ ይሆናል። ተከታተሉኝ። ቤቲ በምስተ መጨረሻም እንደዚህ ሆና ትገኛለች። ያለ ኪራ መኖር አልችልም ስትል ነበረ ከዚህ ፊት። እውነትም ደግሞ መኖር አልቻለችም። ሚስጥሯ ከወጣ ወዲያ ይኸው በራሷ ችግር በራሷች ሁሉ የኔ ማለት ብሏል። ናሆምም ሁሉ የኔ ሁሉ የኔ እንዳለች ይኸው አሳብዶ ጣላት መንገድ ላይ ጣላት ማለት ነው። አንድነትም አብራ እየተቸገረች ትገኛለች። ቤቲ ለናንድነት ምን ያህል በደል እንደበደላቻቸው በደላቸውንም ሳይቆጥሩ ሳያስቡ ምንም ሳይሉ ዛሬ እሷ ጋር እየተቸገሩ ከእሷ ጋር እየተቸገረች ትገኛለች አንድነት። አንድነትን ግን በጣም ነበር የምታንቋሽሻት ቤቲ አንቺ ውሻ አንቺ ለማኝ አንቺ እማትላት የለም ነበረ። ዛሬ ላይ ግን ቤቲ ባበደችበትና መንገድ ላይ በወጣችበት ሰዓት አንድነት ነች፣ ይኸው ከእሷ ጋር እየተቸገረች ያለችው። ቤቲም መንገድ ላይ ወጥታ ያለ ኪራ ሌላ ስም አትጠራም። ኪራ መጣ፣ ኪራ ጋር እትወስጂኝ ነው እያለቻት ነው እንግዲህ አንድነትን። አንድነት ግን እሷን ለማስቀመጥ ይኸው ደፋ ቀና እያለች ነው አልቀመጥም ብላት ቤቲም ኪራ ነው ኪራ ጋር ልትወስጂኝ ነው ኪራ ቤት ልንሄድ ነው እያለች ያለ ኪራ መኖር አልችልም እንዳለችው፣ ይኸውም አብደዋለች አበደችው እና አረፈችው ማለት ነው። በዚህም አጋጣሚ እንዳለ ቤተሰብ ንቅል ብሎ ይመጣሉ። ወደ እሷ ሲመጡም በጣም አዝነዋል። እነ ምሩም በጣም አዝነዋል። እነ ናሆምም በጣም አዝነዋል። ይህም አይገባትም ነበረ ግን እንደ ስራዋ ይገባታል እያሉም እየፈረዱባትም ነው። አዎ ደግሞ ትክክል፣ ቤቲ እንደ ስራዋ አይደለም እብደት ከዚህም በላይ ይገባታል። ለምን ከዚህ ፊት ያደረገችው ድርጊት ለሰው የሚገባ አይደለም። ሁላችንም አይተናል የጽናትን ልጅ አስወርዳ መድኃኒት አጠጥታ እንደ አስገደል እንዳስወረደችባት ሁላችንም እናውቃለን። እና ይሄ ስራዋ መልሶ ዛሬ አዙሮ አዙሮ እራሷን አሳብዶ መንገድ ላይ ጣላት። ስራዋን አግኝታለች፣ ዋጋዋን አግኝታለች ማለት ነው። ናሆምን በዚሁ አጋጣሚ እናንተ ወደ ቤት ግቡ ለእህቷ ልደውልላት ብሎ ለእህቷ ይደውልላታል። እህቷም እስከምትመጣ ሌሎቹ ገብተው አንድነትና ናሆም እየጠበቋትም ነበረ። እየጠበቋትም እያለ ዝናብ እየዘነበ ነው መንገድ ላይ ቁጭ ብላ ዝናብ እየዘነበ ነው ዝናብ እየዘነበ ነው ዝናብ እየዘነበ ነው ስትል ነበረ። በዚህም አጋጣሚ ሀኒ ትመጣለች። ሀኒ ስትመጣ ትይዛታለች። የቀለጠ ልባለች እያለች ትይዛታለች። እንደዛም ስትል ያፈቀረ ወይስ ያላፈቀረ እያለች ያው በፍቅር ስለሆነ ያበደችው እሷ፣ ያፈቀረ ወይስ ያላፈቀረ ልባለች ምናምን እያለች ስትላት፣ ሀኒ በዛን ሰዓት በጣም ተደነጋግጣ ነበረ። የምትለውንም አላወቀችውም። ግራ ተጋብታለች። ያዘቻት ያው እንደ እብድ ፌስታል ምናምን፣ እብድም እብድም ነች። እንዳበደች ሀኒ መጀመሪያ አላወቀችም ነበረ። ቤቲን ደህና ሆና የኪራ ፍቅረኛ ስትላት ነበር የምታውቀው። ዛሬ ላይ ግን መንገድ ላይ ወጥታ እንዲህ ስትሆን ደነገጠች። ሀኒም የባት ደነግጥም ነበር። የሚገርመው ከዛ ዥዋ ዥዌ እንጫወት ብላ ዥዋ ዥዌ ልክ ይዛ ስታሽከረክራት፣ አሁንም ምንም እራሷን እንትን አላለችም። ሀኒ ደንግጣ ነው ያለችው። ደንግጣም እንዳለ እንደዚሁ እያሽከረከረቻት እጇን ይዛ እያሽከረከረቻት እያለ ናሆም ይመጣል። ናሆም የሚመጣና ሀኒ ምን ትሰሪያለሽ አንቺ እዚህ ምናምን ይላታል። ሀኒም ደግሞ አልተሳሳትኩም አይደል ቤቲ ነች ትለዋለች። አዎ ቤቲ ነች አልተሳሳትሽም፣ ሁሌ እኔ እኔ ማለት ዞሮ ለራስ ነው እንደዚህ ያሳብዳል ብሎ ይላል። እንደዚህም እያለ ሀኒ በጣም ልቧ ተሰብሮ ውስጧ ስሜታው ተሰምቷት አልቻለችም። እኔ አልቻልኩም፣ ማየት አልችልም ብላ ትሄዳለች። እሷም ወደ ቤት ሄዳ ጽናት ጋር ነው ሄደችው። ጽናትም ጋር ሄዳ የሆነውን ነገር ለጽናት ትነግራታለች። የተፈጠረውን ለጽናት ትነግራታለች፣ ትገረማለች። ጽናትም ግን በዚህ አጋጣሚ በጣም አዝናለች ማለት ነው። ቤቲ በእኔ ምክንያት ነው እንደዚህ የሆነችው እያለች በጣም አዝና ነው ያለችው። ጽናት የእኔ መልካም መልካምነቷ ነው እንደዚህ ያደረጋት የዋህነቷ ነው እንደዚህ እንድታዘን ያደረጋት፣ እንጂ ቤቲ እንዳደረገቻት ድርጊት ጽናት ለእሷ ማዘን አይገባትም ነበረ። በዚህ አጋጣሚ ጽናት ብትሆን በዚህ ቦታ እንደዚህ የሆነችው ከበሮ ይዛ ነበር የምትደበድብላት፣ ልልልልልልልል ነበር የምትለው ማለት፣ ቤቲ ብትሆን የቤቲ ያላት ልብ የቤቲ ልብና የጽናት ልብ አንድ አይደለም ሲጀመር እና ቤቲ በጣም ክፉ ነች፣ ለሁሉም እንደ ክፋቷ ግን ለራሷ እንደዚህ አሳብዷታል፣ እግዚአብሔር ማለት ነው። ሀኒም ለባሏ ትደውላለች። ለባሏም ስትደውል ባሏም ይመጣል። ስትደውል ግን ቶሎ ና ብላ ነበር ያለችው። በዛም አጋጣሚ ጽናታ ትደነገጥሽ ትላታለች። አይ ተኔ በልጣ የደነግጥም ምናምን ትላታለች። እንደዛም እያለ ናሆም ይመጣል። ናሆም ሲመጣ ወሰዷት ምናምን ብላ ትጠይቃችኋለች ሀኒ። አዎ በስንት መከራ አስገባናት ምናምን ብሎ ይላል። ሀኒም ጽናትን በዚህ አጋጣሚ በእኔ ምክንያት ነው እንደዚህ የሆነችው፣ ይሄ አይገባትም ምናምን ስትል እና ሆምም እሷ ብትሆን በአንቺ ቦታ በእሷ ቦታ አንቺ ብትሆኝ፣ ያበድሹ እሷ ቀንጣት ያህል አታዝንልሽም ነበር ይላታል። እና ማነች ሀኒም ደግሞ አንቺ ይሄ የዋህነትሽ ይበቃሻል፣ ይሄ የዋህነትሽ ይጎዳሻል። ታሁን ወዲያ ለራስሽ ሁኚ፣ ለራስሽ አስቢ እያሉ እየመከሯትም እያለ የሃኒ ባለቤት ይመጣል። ባለቤቷም ሲመጣ ምን ተፈጠረ ምናምን ብሎ ይጠይቃቸዋል። የተፈጠረውን ነገር ጽናት ትነግረዋለች። ጽናት ቤት እንዳበደች ትነግረዋለች። ቤት የማንች ብሎ ይላል፣ ያሾፍባቸዋል። እናሆ የኪራ የድሮ ባለቤት ብላ ትለዋለች። ማ እግዚአብሔር ይማራት ሌላ ምን ይባላል ብሎ ይመልሳል፣ ምንም ሳይደነግጥ እና ሀኒም አሜን ብላ ትላለች። በዚሁ በቃ እኛ እንሄድ፣ በቃ እኛ እንሄድ ብላ ተነስተው ይሄዳሉ። ቡና ሰላፈላ ምናምን ትላችዋለች። ያራ በዚህን ሰዓት ቡና በዚህ በጠራራ ሰዓት ቡና ምናምን ብላ ለማንኛውም ማታ እኛ ጋ ናችሁ ብላ ትላችኋለች። ማታ እንግዲህ ሲዝናኑ ሊያድሩ ነው። የኪራ እና የጽናት ፍቅር በዚህ አጋጣሚ መመለሱ በጣም ሁሉንም አስደስቷል ብዬ ነው የማስበው። ሁላችንንም አስደስቷል። ከዛን እሺ ባንድ አፍላቸው ተያይዘው ይሄዳሉ። ናሆምም ደግሞ ጽናት ጽናትን እምሩ የት ነች ብሎ ይጠይቃታል። እሷም ደግሞ ሄዳ እንደተኛች ትነግረዋለች። ሄጅ ልቀስቅሳት ብሎ ሲል አትቀስቅሳ አትቀሰቅሳት አለ ምናምን ስትለው መቀስቀስ አይደለም እንዴ ስራችን። ሄድና ትቷት ይሄዳል። ስትሄድ እምሩ ተኝታ ነው ያለችው። እምሩ በተኛትበት ቁጭ ብሎ እራሷን ማሳጅ እያደረገ እየዳበሰ እንደሚወዳት ለእሷ ፍቅር እንዳለው ምን ያህል ስሜት እንዳለው ብቻውን ሲያወራ በዛው እንቅልፍ ይዞ ተኝቷል። በዛው ተኝቶ እያለ ህልም እያለምም እንደሆነ ሲነሱ መጨረሻ ላይ ነግሯታል ማለት ነው ግን ከዛም በፊት ተኝተው እንዳለ ጽናት ናሆም ጥሏት ሲሄድ እሷም ተኝታ ነበረ። በተኛችበት ኪራ ይመጣል። ኪራ ሲመጣ ሳም ያረጋት። ሲያረጋት እና ልክ ብድግ ስትል ኪራ መጣክ እንዴት ለዋለች ምን ምን ብትኝ በአንድ ስሙ ምናምን ይላት፣ አለሱም ለምን ስትለው ምን ነው ኪራየ ብትኝ ምናምን ይላታል። የሚያቆላምጣው ብላ ሷም ታሾፈበታለች፣ ሳሚን እያለ እሱም፣ ስለ ፍቅራቸው በቃ ዘና እያሉ ነበረ። ናሆምስ ይላት ናሆም እምሩሌ ብሎ ሄደ ምናምን ብሎ ሲል ለያቸው ምናምን ብላ ተነስታ ትሄዳለች። ተነስተው ተነስታ ስትሄድ ተኝተው ነበር ያሉት እምሩና ናሆም ለሽ ብለው እንቅልፋቸውን ተኝተው ነበር ያሉት። እዚህ ሌሊት አንጋጦ እያደረቀን እንደዚህ እያለሱም ኪራም እያሾፈበትም ነበረ። ደስ ሲሉ ሲያምሩ ለእኔ የሰጠኝ ፍቅር ለእናንተ ሚስጣችሁ ብላ ትላችኋለች። እንግዲህ እንዴት ነው የሚያምሩት? ደስ ሲሉ ተቃቅፈው ምናምን ብላ ስትል እኔም እኮ እችላለሁ ይላታል ኪራ ማለት ነው ለጽናት መኖን እቅፍ አርጎ ማስተኛቱ ምናምን እያለ ያሾፍባታል። በዛም ሰዓት ተያይዘው እነሱ በቃ እኛ እንውጣ ብለው ተያይዘው ይወጣሉ። እነ ጽናትም የራሳቸውን ፍቅር፣ የራሳቸውን ህይወት ይጀምራሉ። ቤቲም በምን ለምን እንዳበደች በእሷ ምክንያትም እንደሆነች በጣም አዝናለች። ጽናት አዝና፣ በእኔ ምክንያት ነው ከዚህ ፊት መጀመሪያም ነግራኝ ነበረ ፍቅሬ እንዳታደፈርሽብኝ፣ ፍቅሬን ታደፈርሽብኝ እኔ ተመልሼ አብዳለሁ እንዳለችው በእኔ ምክንያት ነው፣ አሳበድኳት። እግዚአብሔር ብቻ ይቅር ይበላት እያለች ስትል ነበረ። ጽናትም ግን በዚህ አጋጣሚ ኪራ ቤቲ ከኔ ፍቅር ያለቀው ዛሬ ሳይሆን ቆየ፣ አንቺ እንደዚህ አታስቢ። እሷ ለአንቺ ምን አይነት ሴት ነበረች? ምን አይነት ልብ ነው ያለሽ? ቅል ልብ ነው ያለሽ እያለ ሲራት ነበረ። ቅል ልብ ኖሮኛ አይደለም፣ እሷ ክፉ ብትሆን እኔ ክፉ መሆን የለብኝም እያለች እንግዲህ እግዚአብሔር ይማራት እኔ በጣም ልቤን ተሰምቶኛል ውስጥ የተረብሿል ምናምን እያለ ስትለውም ነበረ። ኪራ ግን ተይ እያለ እሷን እያጽናናት አሁን እኛ ማሰብ ያለብን ስለ ልጆቻችን፣ ስለ ሰርጋችን፣ ድል ባለ ሰርግ ነው ማገባሽ እያለ እያስደስታት ነበረ። በዚህም አጋጣሚ በጣም ተደስታ ጽናት በጣም ተደስታ እስከመሳሳም ድረስ ደርሰዋል። በቃ የራሳቸውን የፍቅር ህይወት የነበረውን የመጀመሪያቸውን ህይወት እየኖሩ ነው። እና በጣም ደስ ይላሉ። ውድ ቤተሰቦቼ በስ ቀጣዩን ክፍል ደግሞ ይዤላችሁ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ባይ ባይ። ውዶች እየወዳችኋለሁ፣ አከብራችኋለሁ። ባይ።